ዳጊ ላይ ከባድ ጉዳት አደረሰችባት። በጣም ያሳዝናል። ዳጊ ያልጠበቀችው ነገር ነበረ። ምንም የምታውቀው ነገር የለም። ምስኪን ዋይ! እንግዲህ ቲና የወሰነችው ውሳኔ ዳኒ እና እሷ አብረው በሚሄዱ ሰዓት እንዲሁም ደግሞ ዳጊና ካሊብ አብረው ሲሄዱ አየቻቸው። የመጨረሻዋ ውሳኔ ወደ ቤት መመለስ ነበር። በዛን ሰዓት ኻሊብና ዳጊ ወደ ቤት ተመልሰው ከአባባ ጋርና ከትሁት ጋር ቁጭ ብለው ነበረ። አሁን ከመበሳጨቷ የተነሳ እቤት እንሄድ በማለትም ዳኒና ቲና መጡ። ቲና እቤት ስትመጣ ዳጊ ቁጭ ብላ አገኘቻት። የመጨረሻዋ ውሳኔ ዳጊን መተኮስ እዳጊ ላይ መተኮስ ነበር። ዳኒ ቲናን እንቅ አድርጎ ቢይዛትም የዋዛ አይደለችም። ሽጉጧን ከቦርሳዋ አውጥታ ቲና ላይ እዳጊ ላይ ሽጉጧን አሳረፈች። ዳጊ አሁን ከባድ ጉዳት ደርሶባታል። ዳኒ ያልጠበቀው ነገር ደረሰ። እንዲሁም አባቧ አጠቃላይ የቤቱ ሰው ያልጠበቁት ነገር ነው የደረሰባቸው። ቲና ይህን ከማድረጓ በፊት ቤቱ የኔ ነው ብላም ለመሸጥ ብዙ ብር እንዳወጣላትና ፎቶ እያነሳች ትልክ ነበረ። ይህን ያስተዋሉት አባባ ጸጥ ቀጥ ብለው እያዩትም ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። ዳጊ ምን አጋጠማት? ዳጊ ምስኪን እዋዬ፣ ምንም የምታውቀው ነገር የለም። እንግዲህ ዳኒ ዳጊን ጉዳት እንድታደርስባት ያደረገው ነገሩን በመደባበቁ ነው እና አሁን በሚያሳዝን ሁኔታ ቲና እዳጊ ላይ ያደረሰችው ጉዳት ቀላል አይደለም፣ በጣም በሚያሳዝንና ከባድ ነው። ዳጊ ግን ከዚህ በፊት ስለ ዳኒ ማወቅ የምትፈልጋቸው ብዙ ነገሮች አሉ፣ ግን ልታቅ አልቻለችም። ከአባአባ ጋር እየተመላለሰች ምክራቸውንና እንዲሁም ደግሞ አንዳንድ ስለ ዳኒ ያሉ ነገሮችን መስማት ትፈልጋለች። ግን ደግሞ የሚያሳዝነው ነገር ቢኖር ምንም ሳታገኝ እሷን ቲና ጉዳት አደረሰችባት። የቲና ውሳኔ ከዛ ከቤት አባአባንም ኻሊብንም ትሁትንም አስወጥታ እሷና ዳኒ አብረው የሚኖሩ ነበር የሚመስላት ግን ቤቱ የእሷ ሳይሆን የአባባ ነው። ከዛም መታ ኻሊብን የፍቺ ወረቀት ወይም ደግሞ የፍቺ ጥያቄ ጠየቀችው። ኻሊብም ደስ ይለኛል አላት። ዝም ብሎ ምንም ሳይናደድ ኻሊብ እፈታሻለሁ ሲላት ግራ ተጋባች። በቃ አለችው። አዎ ምንድን ነው እኔናንቺ ተፋተናል አደለም? ከዚህ በኋላ ባልና ሚስት ልንሆን አንችልም ሲላትም፣ ያን ጊዜ ትለምነኛለህ እመነኝ አለችው። እልቅስ አንቺ መቼም ብትለምኝ ድጋሜ እኔ እና አንቺ ባልና ሚስት ልንሆን አንችልም አላት። አንተ እንጂ እኔ ያለምንህም ቤቴ ይሄ የራሴና የራሴ ብቻ ነው። አስወጥቼ ከነአባትህ ከነቅራቂምቦህ እጎዳና ስጥልህ ያን ጊዜ ታየኛለህ አለችው። ካሊብም በልበ ሙሉነት አይደል ማን እንደሚወጣ ማን ጎዳና እንደሚወድቅም አብረን እናያለን፣ አላት። ከዛም ተበሳጨች፣ ለምን አልፈታሽም አይልም በማለት ሌላው። እንግዲህ ቲና ዳኔ ጋር ሄደች። ዳኔን ምንድነው የተፈጠረው ንገረኝ፣ በልበ ሙሉነት እንዴትስ ነው ወደ ዋዴ ሳይል እፈታሻለሁ የሚለኝ ደስ ይለኛል አለኝ እኮ አለችው። ቲና አርፈሽ ተቀመጭ እያደረግሽ ያለሽው ነገር በጣም ከባድ ነው። ይሄን ይሄ ይሄ ነው ይሄ ይሄ ነው ልልሽ አልችልም፣ ግን ደግሞ አንቺ ልሰሚኝ አቺ ታይ ብዬሻለሁ አንድ ሳምንት ታገሽ ቢላትም በፍጹም አልታገስም፣ የምትነግረኝ ነገር ካለ አሁኑን እንገረኝ አለችው እንግዳ። እንግዳውስ የምነግርሽ ነገር የለም ሁሉም ነገር በቅርቡ ሲሆን ታየዋለሽ በማለትም ጠየቃት። እሷ ግን አሁንም ስሜታዊ ሆነች። አባባን እንግዲህ ዳኒ አባባ እሷ ጠፋችና አንተም ከእሷ ጋር ትጠፋለህ። እዋከን ተዋት በቃ እርግፍ አርገ ተዋት። ሁሉም ነገር ሲሆን ይሆናል ሲልም አይ እኔማ ተዋት አለሁ እሷ ናት እንጂ እሺ እኔ በቃ ሁሉንም ነገር ይቅር እናም ደግሞ ወይ ተኔ ላይ አንዱን አንሳ አለው እንዴ የራስ አደረከው እኮ ምን እያልክ ነው? በቃሽ። እኔ በጣም ሰልችቶኛል። እውነታውን ልንገራትና ልገላገል። እኔ መካከል ተሰቃየው እዚህ ፍቅረኛ ያዳጊ ምንም እንድትሆንብኝ አልፈልግም። እዚህ ደግሞ የእናንተ ጉዳይ እኔ ምንም ጨንቆኛል አለ። ከነገርካት ገንዘብ አታገኝም፣ ካልነገርካት ደግሞ ገንዘብ ታገኛለህ። ስለዚህ አንተ የምትፈልገውን ውሳኔ መወሰን ትችላለህ አለ እሺ በቃ እነግራታለሁ አለ ሌላው ነገር አሁን ላይ ጥርጣሬ ያደረሰባት ትሁት ግራ ተገባች እነዚህ ሰው ምን እየሆኑ ነው ቲና እኮ መጥፎ ሴት ናት ዳጊ ላይ ጉዳት ታደርሳለች ብላ እያሰበች ነበረ አባባን ስታናግራቸው ቲና በጣም በሚያስጠላ ንግግር ነበር አባት ሽ እኮ ነኝ ሲላትም አይውልክ የካሌብ አባት አርፈ የምትቀመጥ ከሆነ ተቀመጥ፣ ካልሆነ ግን ምን የካሌብ አባት አባትሽ አይደለሁ እንዴ ሲላትም አባቴ ከሆንክ ወደዛ ወደዚህ መሽመጥመጥ እንታው፣ ካልሆንክ ግን እንደ አባቴ እንድጠራ አበይ ብዬም እንድጠራ ከፈለክ ስርዓት ይኖራል አለ። እዛ ጎዳና ነው ሞር እምጥለ አለቻቸው። እርሳቸውም አባባ በትዕግስት ዝም አሉ። ካሊብም ተረጋጋ በማለትም ራሱን ያረጋጋል። ሌላው ነገር በጣም በሚከብድ ሁኔታ ዳጊ ዳኒን ስታገኘው በቃ መሄድ አለብኝ አለች። ወደ የት? ወደ ቤት። የትኛው ቤት ነው ሲላትም፣ አባባ ጋር። ና አንቺዬ ዛሬ አይሆንም፣ በበጠረሽ የኔ ፍቅር ለምን አትረጅኝም ሲላትም፣ በቃ የራሱ ጉዳይ እኔ ሄዳለሁ ብላ ቀጥታ ወደ ናባባ ቤት አመራች። ቲና ደግሞ ከካሊብ ጋር ተጨቃጭቃ እፈታሻለሁ እኔና አንቺ ባልና ሚስት መሆን አንችልም ከዚህ በኋላ ሲላትም ጥላ ሄደች። ታናዳ እንዴት እፈታሻለሁ ይለኛል። ከዛም በአካውንቱ ያለው ብር በእሷ ጨርሶ ከመዞሩ በፊት በፍቃደኝነት ያለውን ብር ስጠኝ አለችው። ምን ጭራሽ አላት። አዎ ፍርድ ቤት ገብተን ሌላ ነገር ከሚመጣ ስትለውም በቃ ችግር የለውም። ፍርድ ቤቱም በመጣበት መልሰዋለሁ። አንቺም የፈለግሽውን ነገር አድርግ። ቤትሽንስ ቤትህንስ ማጣት ትፈልጋለህ እንዴ? አለችው ቤቱ አሁንስ አብረን ብንሆን በእኔ ስም እኮ አይደለም ያንቺ ነው አይደለም እ ብለይሽም ይዋጥቼሻለሁ ስለዚህ አላት። ኦ እንደዛ ነው። ኦኬ እኔቲን አደለሁም አሳያለሁ ብላ ተበሳጭታ ሄደች። ከዛም በስተ መጨረሻ እንግድህ በሚያሳዝን ሁኔታ ከዳኒ ጋር ተገናኘች። ዳኒ እረፊ፣ ያንቺ ሁኔታ እኔንም እየረበሸኝ ነው፣ በጣም አስጠላኝ ቢላትም የተፈጠረውን ነገር ንገረኝ እንዴት ነው ልጁ ተማምኖ ሳይጨነቅ ቤታቸውን የሚወሰድባቸው ንብረታቸው የሚወሰድባቸው እኳ አይመስሉም አለችው። እሱን ራስሽን ጠይቄ ይሄን ነበር ተረጋጊ እያልኩ ያለሁት ስለዚህ አላት። ከዛ ማን ንብረቱን እንደሚያጣ አንቺ ቀጣይ ታየዋለሽ። ድክም ብሎኛል ሲላትም፣ ዳኒ ምን እያልክ ነው በቃ እንሄድ አለችው። ወደ ቤት ወደ ቤት ተያይዘው እየሄዱ እያለ ኻሊብና እንዲሁም ዳኒ ደግሞ ዳጊ ደግሞ መንገድ ላይ ተገናኙ። ተያይዘው ወደ አባባ ጋር እየሄዱ ነበር። እንግዲህ ዳጊ የአባባን ምክር ፈልጋ ካሊብ ይዟት ሄዷል። የአባባን ምክር እየጠየቀች እያለም አባባም ሁኔታውን ነገሯት። በደንብ ማጣራት፣ በደንብ መረጋጋት አለብሽ። ስለዚህ እሱ የሚፈልገው ነገር እስከሚደርስ ደግሞ መታገስ አለብሽ አሏት። እኔ ሰለቸኝ ዛሬ የመጨረሻዬ ይሆናል አለቻቸው። ጥሩ የኔልች ልጅ አሏት። ካሊብንና ቲናን በር ላይ ተገናኙ፣ እንዲሁም ዳኒ ሆነው በስራ ልታዋራን ይገባል አለ። ከዛም ምን እያልክ ነው አለ? ከዛ ቀጠለና እንግዲህ ተያይዘው ሲሄዱ ቲና ያልጠበቀችውን ነገር አየች፣ ዳኒንና ዳጊንና እንዲሁም ካሊብን። የዚህን ጊዜ አበደች፣ ወደ ቤትም መጡ ከዚህ በፊት ግን ያ ወንድምሽ ይሁን ምንሽ የማይታወቀው ስትፈልጊ በማለትም ተናግሯን ነበር። እንዴት ምን ለማለት ፈልገ ነው? አብሮኝ የኖረ ወንድሜ እኮ ነው ስትለውም ካሌብ፣ አላቅልሽም እሱን ራስሽን ጠይቂ አላት። ይህ ነገር በጣም አጠራጠራት። እሷም ይህ ሰውዬ ምን እያለ ነው በማለትም ተገረመች። እንግዲህ ዳኒ ዳጊ አሁን የአባባን ምክር በደንብ ብጠጥታለች። እናም ትሁትም ሳናስበው መልካም ቤተሰብ አፈራን ዳጊዬ አለቻት። እኔም በጣም አሁን ከዳኒ ጋር ብለያይ ብጣላ ደግሞ የእናንተ ቤተሰብነት ይፈርሳል፣ እናንተ ማገኘት አልችልም አለች ዳኒ ዳጊ። ከዛም አባባ ደግሞ ለምን ታጫዋለሽ የኛም ቤተሰብነት የእኛ ቤተሰብነት መቼም አይተጣጣም። አንቺ ጥሩ ልጅ ነሽ፣ ይበልጥ ቤተሰብነታችንን እንመሰርተዋለን እንጂ አላት አባባም ከዛ ሷም እውነት አለች። አዎ ብቻ እንጂ መወሰን ያለብሽን ነገር ወስኝ ሲላትም እሺ ብላ በአባባ ምክር ተስማማች። ሌላው እንግዲህ ቴናና ዳኒ በሚመጡበት ሰዓት ሁሉም እቤት ውስጥ ቁጭ ብለው ነበር። ዳጊም የአባባ ምክር ስትሰማ ቆይታ ቲና ያየችው ነገር በጎዳና አልበቃ ብሎ ቤት መጣሽ በማለት እዳጊ ላይ እዳኒክ እዳጊ ላይ ተ